እኔ ሜሴጅ አላህ የላከልኝ እስኪ መስለኝ ድረስ ስታበረችኝ ስታጠነክሪኝ ነበረ እና እያንዳንዱ ነገር ውስጥ ህይወቴ ውስጥ ድርሻ አላቸው ከምላቸው ውስጥ ነሽ ባይ ዲፎልት ማለት ነው። ለዚህ በጣም አመሰግናለሁ። ምክንያቱም የሰው ልጅ የሚያሳልፋቸው እያንዳንዳቸው የእድሜ እርከኖች የተለያዩ ስሜቶች አላቸው። ማለትም ለምሳሌ እኔ ቲኔጀር እድሜ ላይ ሆኜ የነበረኝ ስሜት አሁን ላይ ጎልማሳ ሆኜ ካለው ስሜት ጋር ይለያያል። ይህንን ያልኳቸው ለምንድን ነው፣ መግቢያ ላይ እየሰማችኋት እህታችን ዘሪቱ ከበደን አርአያ አድርጋ ይዛ እንደ ሮል ሞዴል ቆጥራት አላህ አንቺን ለእኔ ልኮሻል መዝሙሮችሽን አዳምጣለሁ መጽሐፍ ደግሞ ጻፍ ሽልኝ እያለቻት ነበረ። ይቺ ልጅ ቲኔጀር ልትሆን ትችላለች ብዬ ስለገመጥኩኝ፣ በጎልማሳ አስተሳሰብ አልተቻትም። እኔ ቲኔጀር እድሜ ላይ በስሜት መሄድ ነበርኩኝ። አሁን ላይ ጎልማሳ ስለሆንኩኝ በስሌት ነው የምሄደው ማንበብ እንዳለብኝ ማዳመጥ እንዳለብኝ የሰፈር መዋል እንዳለብኝ ኦኬ ነገሮችን በቅደም ተከተል ማስቀመጥ እንዳለብኝ የሚለይ እድሜ ላይ ነው ያለሁት ስለዚህ ይችል ቲኔጀር ስለምትሆን ለቲኔጀሮችም እንዲሆን ነው ይህን ቪዲዮ የሰራሁት እና ዘሪቱ ከበደ ለሙስሊሞች አርአያ አትሆንም አንደኛ ኢየሱስን ነው የምታመልከው ለሙስሊሞች ኢየሱስ ወንድማችን ነው ነቢያችን ነው አንድ እስራኤላዊ የሃይማኖት ሰባኪ እንጂ ፈጣሪ አይደለም አምልኮት አይገባም። ዘሪቱ ከበደ ኢየሱስን ፈጣሪ ነው ብላ የምታመልክ የምትዘምርለት የምታመልከውናት ዘሪቱ ከበደ አርአያ ልትሆን የምትችለው መጽሐፍ ቅዱስን በስነ ስርዓቱ አንብባ የፍጡርና የፈጣሪ ልዩነት እንኳ ስታቅ ነው። ዘሪቱ ከበደ ኖርማሊ የጴንጤቆስታል ቸርች የምታምነውን እምነት ይዛ የምትኖር እንጂ ወደኋላ ተመልሳ መጽሐፍ ቅዱስ ላይ እየተላለፈልን መልእክት ምንድን ነው፣ ኢየሱስ ለሐዋርያት ምን ነበረ፣ ሐዋርያት ለእኛ ምን አስተላልፏል የሚለውን ነገር አታቅም። በጣም የምታሳዝን ከአሁን በፊትም አንድ ቪዲዮ ሰርቼበታለሁኝ። ኦኬ እና ይቺ ልጅ አይ ቲንክ በቃ በሰፍሯ ሙስሊም የለም፣ ሶሻል ሚዲያ ላይ በቃ አርአያ ሊሆናት የሚችል ሮል ሞዴል ሊሆናት የሚችል ሙስሊም እንደሌለ ነው የተረዳሁት። ቲኔጀር የሆናችሁ ልጆች ማንም መከተል እንዳለባችሁ ማዳመጥ ማንበብ እንዳለባችሁ በአካሌና በአካሌ መካከል ምን ልዩነት አለ ብላችሁ ነው ማወቅ ያለባቸው። እንዴት ነው የዘሪቱ ከበደ መዝሙር የምታዳምጠው? መዝሙር በነገራችን ላይ አምልኮ ነው እንደ መጽሐፍ ቅዱስ አስተምሮ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ለፈጣሪ የዘመረ ሰው እንጂ ሰዎች ለኢየሱስ ክርስቶስ ፈጣሪ ነው ብለው አልዘመሩለትም፣ ማለትም ሐዋርያት። ዘሪቱ ከበደ እንግዲህ ኢየሱስን ፈጣሪ የምትል ሰው ናት። መጀመሪያ የፍጡርና የፈጣሪን ልዩነት ማታቀን ሴት እንዴት ነው አርአያ አድርገን የምንይዛት? ስለዚህ ይሄ በመዝሙር በዳንኪራ የሚነዳ የጴንዴቆስጤ ወጣት ነው ዘሪቱ ከበደን አርአያ ሊያደርጋት የሚችል እንጂ እኛ ሙስሊሞች ነን። በዳንኪራ የምንሽወድ አይደለንም። በመዝሙር በሆነች ቲያትር መጽሐፍ ነገር የምንደበቅ አይደለንም። ቀስ ብለን የምናዳምጥ የሰውንና የፈጣሪና የፍጥሩ ልዩነት የምናቅነን እንዴት ነው። በአንደኛው ክፍለ ዘመን በተለይም በዚህ ሰዓት በጣም ብዙ እንደው ያን ያክል አጥጋቢ ነገር ባይኖርም አንዳንድ ሙስሊሞች አሉ እኮ ሶሻል ሚዲያ ምናልባትም የዚችን የልጅ ጆሮ መያዝ የሚችል የዚችን ልጅንትን መሳብ የሚችል ሰው ጠፍቶ ነው። ሶሻል ሚዲያ ላይ ሙስሊም ሰው ጠፍቶ ነው። ዘሪቱ ከበደ ሄዳ መዝሙር ነው የምታዳምጠው። የጴንጤ መዝሙር የሚያዳምጡ ብዙ ፈንገስ ሰዎች አሉ። በዚህ ዙሪያ ሰሞኑን እንሻአላ ሲመቻችልኝ በጴንጤ መዝሙር ዙሪያ የምሰራቸው ቪዲዮዎች አሉ እና ምንድን ነው እናንተ በሙዚቃ መሳሪያ በጴንጤ መዝሙር የምትደበቁ ምን አይነት ፈንገስ ሆናችሁ ነው? ቆይ እናንተ ግን እና ለማንኛውም ለልጅቱ ሽራ አድርጋችሁ አድርሱልኝ። ምን ነው ሰፈርሽ? ሙስሊም የለም? በአካባቢሽ መስጊድ የለም? ቲክቶክ አትጠቀሚም? ቲክቶክ ላይ አንቺ አርአያ ሊሆን የሚችል አንቺ ትምህርት ለአንቺ ትምህርት ሊሆን የሚችል ሙስሊም ሰው የለም? የት ነው የምትኖሪው? ክርስቲያኖች የሚኖሩበት ቤርሙዳ ነው ያለሽው? ምን አይነት ስግጥና ነው ነው ወይስ የሆነ አላደለ ማጆሪቲ ክርስቲያን የሆነበት አካባቢ ወይም እኛንም የማይመስል ሰው ያለበት ስብሰባ ምናምን ስትታደሙ እንቁላል መጣያችሁን ታጣላችሁ። ኦኬ መድረክ ላይ ያለው ሰው ለምን እንትን አይሆንም? ለምን ኤቲዝም ይሆን፣ ክርስቲያን ይሁን፣ ፔንቴኮስት ይሆን፣ ኦርቶዶክስ ይሆን፣ በቃ ያን ሰው በቃ ልሞትልህ፣ ልሂድልህ። ይ አሽቃባጭነት ጀስት እንዴት ነው ሰውነታችሁን የምታጡት? አንድ ሰው ሰውነቱን አውቆ በቃ ራሱን መቆጣጠር አለበት። እንዴት ነው የፈለገ ሰው ለምን መድረክ ላይ አይወጣም? በቃ መድረክ ላይ እየወጣን ሰው ማሽሞን ሞን ይሄ ቀጣፊነት ነው፣ ውሸታምነት ነው። እውነተኞቹ ነው በቃ እንደረ እንዴት እንደገረመችኝ ይች ልጅ። በነገራችን ላይ እንደዚህ አይነት ወጣትን አያስፈልገንም። በነገራችን ላይ ቤተሰቦች ልጆቻችሁን በስነስርዓት አሳድጉ።